የሰጠኸኝ ለምንድነው ማወቅ ስላለብሽ ለምንድን ማወቅ ካለብኝ እኔን መጉዳት የፈለግኸው ለምንድን ነው ለምንድን ይህንን ያደረግከው ንገረኝ ጠቅምሃታል ነው ይህንን ነገር በማድረግ ዛዲ ሲገባት እንደጠቀምኳትና ምን ያህል ብታስበኝ ነው

ምንድን ነው የምትለው ቆይ አንተስ ያደረከው ነገር ስነስራት አይደል ነው ይገባሽ ኖሮ ለአንቺ ብዬሽ ነበር ለእኔ ብላ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በዚህ ሰሞን እየተፈጠረ ያለውን ነገር እያያችሁ ነው ማለት። አንዳንዴ ሁሌ አንድ አይነት ሰው አትሆንም ማለት። እኔ የድሮ ማርክ የድሮ የበቃ አለ አይደል፣ ሁሉ ነገር ወደ ራሴ ጥፋት አንጥቼ ነገሮችን ይቅርታ ምናምን ጠይቅ ነበረ። እና አሁን ላይ ግን እንደዛ አይነት ሰው አይደለሁም። ምክንያቱም አንዳንዴ ሁሌ እኔነኝ ጥፋተኛ እኔነኝ ጥፋተኛ ስትሉ ራሳችሁን እንደ ጥፋተኛ ይቆጥሯቸዋል። እና ዛሬ ላይ ቤዛም፣ ላይ ኤፍሬም ላይ በጣም ቂም ነው የያዝኩት፤ ምክንያቱም እሷም ያለፈ ታሪኬን አንስታ እንደዚህ እኔን መያዟ እሱም ደግሞ ከኔ በፊት እንደሚያቃት ሆኖ ከእሷ ጋር እንደዚህ አይነት ሪያክት ሲያደርግ ማለት እኔን ለማስቀናት የሚሆን እኔንም ነገር ለማድረግ ይሁን አላውቅም። ነገር ግን በእኔና እሷ መሀል እሱ መግባት አልነበረበትም። ሶ ለማስታረቅ ሞከረ ካልተሳካለት መተው ነበረበት። ነገር ግን እሱ እያደረገ ያለው አላደለኔ ቲክቶክ ላይ ሲዘዋወር ያየሁትን ነገር በአእምሮ እየመጣብኝ ነው የጓደኛህን ሚስት ተንከባከባት ከሱ ስትል ላይ ያንተ ትሆናለች የሚባል የሆነ ጥቅስ አይቼ ነበር እና እሱ ነገር ነው ብልጭ ያለብኝ እና እሱ ምን እንዳሰበ አላቅም ከእሷ ጋር እንደዚህ የዚህን ያህል ደረጃ መዳረሱ አላቅም አልገባኝም ዛሬ ግን የመጣሁበት አንደኛ አላማዬ የዚህ ሁሉ ነገር መነሻ መረጃ ስለደረሰኝ ነው ከዚህ በፊት የሰጠችኝ ፎቶ ነበረ አሁን እነዚህ ፎቶዎች አስቀምጫቸዋለሁ። ነገር ግን ይሄ ፎቶ ሊደርሰው የሚችል ሰው በሙሉ እያጣራሁኝ ነበረ። ማለት የኔን ውድቀት የኔን እንትን የሚፈልግ ሰው ካልሆነ በስተቀር አሁን ባለሁበት ደስተኛ በነበርኩበት ታይም ነገሮች ሊፈቱ አንድ ብሎ ሊጀምር ባለበት ታይም እንደዚህ አይነት ፎቶ ሊወጣ የሚችልበትም ሊገኝም የሚችለው ከአንድ ሰው ነው ያውም ልጅቷ ስልክ ላይ። ነገር ግን ይሄ መረጃ ሊደርሰው የሚችለው ያው ጠላት ከሩቅ አይመጣም፣ ቅርባችሁ ያለ ሰው ነው ጠላታችሁ። የናንተን ደስታ የማይፈልገውም ቅርብ ያለ ሰው ነውና እንኳን ደስ አላችሁ። ያደረጋችሁት ነገር ተሳክቶላችኋል፣ ያሰባችሁትም ነገር ሆኖላችኋል። ሶ ነገር ግን በዛ መሃል እኔ ማዘን እኔ የምከፋ ባደረኩት ነገር በጣም ተጸጽቼ ራሴን ዝቅዝቅ የማደርግ አይነት ሰው አይደለሁም። ከዚህ በኋላ ማስረዳችሁም ምነግራችሁም ይሄ ነገር አደረጋችሁት፣ እንኳን አደረጋችሁት። ባይዘይ እኔን ነው ነፃ ያወጣችሁኝ እንጂ ሌላ ምንም ነገር ያደረጋችሁት ነገር የለም። የተደበቀ ነገር የተደበቀ ነገር ምናም ብላችሁ አወጣችሁት፣ እሰይ እንኳን አወጣችሁት። እኔን ነፃ አውጥታችሁኛል። እንድ በዚህ በዚህ ታይም ባይፈጠር ኖሮ ሌላ ጊዜ ቢፈጠር ይሄ ነገር በጣም ችግር ይፈጥርብኝ ነበረ። ነገር ግን በዚህ ሰዓት ይህንን ስለላካችሁ አመሰግናለሁ። ነገር ግን ታዝቢያችኋለሁ። እውነት እውነት የኔን ደስታ የምትፈልጉ ሰዎች አላችሁ። የምር እኔ ሳዝን የምትፈልጉ ሰዎች አላችሁ፣ በጣም ብዙ ሰዎች አላችሁ። እና ወደ ሌላም አቅጣጫ እየወሰዳችሁት ያላችሁ ሰዎች አላችሁ። ያንን ነገር ደግሞ ከአሁኑ ልንገራችሁ፣ እኔ ላዝንም ልተክስም አልችልም። ነገር ግን ይህንን ፎቶ ማን እንደሰጣት ልጠይቃት። ሁለቱንም ጠርቻቸዋለሁ ማለት የተያያዘ ነገር ስላለው ነው። ቤተሰብ የፍሬም ባንዴ እንደዚህ የመቀየሩ ምክንያት፣ እሷም እንደዚህ የመቀየሯ ምክንያት፣ ምክንያቱም ከሷ ጋር ሆኜ እኔ አልማገጥኩባትም እኔ ደግሞ ቺታ አላረኩም። ነገር ግን ይህንን ነገር በማድረጋችሁ ደስ ይበላችሁ። እኔ እና ሷ ተለያይተናል። ነገር ግን የዚህ ነገር መነሻ ማወቅ ስለምፈልግ ሁለቱንም ጠርቻቸዋለሁ። እሷን ከጠራት ትንሽ ቆየ፣ እሱን አሁን ቅርብ ሰዓት ነው የጠራሁት። እና ዛሬ ከነገረችኝ እሰየው፣ ካልነገረችኝ ግን በቃ ጥርጣሬ እውን ይሆናል እደመደማለሁ። ትክክል እንደነበርኩኝም በራሴ ተማመናለሁ ማለት ነው። ምክንያቱም ይህም ፎቶ ሊያገኘው የሚችለው ካንድ ሰው በስተቀር ሌላ ማንም የለም። ምክንያቱም ብቻ ነግራችኋለሁ። አሁን መናገር አልፈልግም። ሁሉም ነገር አውጥታችሁ መናገር የለባችሁም። ሶ በራሴ ያለ ነገር እናንተ ማወቅ ያለባችሁ ነገር አሳውቃለሁ። ነገር ግን ስትመጣ መጠይቃት ይሆናል እስቲ ለምን እንደዚህ እንደ እንደተደረገም ደግሞ ለምን እንደዚህ ሊሆን እንደቻለ ከገባት እነግራታለሁ እና እስክትመጣ ድረስ ልጠብቃት አንቺም ተቀየርሽኝ። በጣም ያሳዝናል። አንቺ እንዲሆንሽ አንቺ እንደዚህ ከሆንሽ ማንሰው ሰው ይታመናል። ያሳዝናል። አንቺ እንደዚህ ከሆንሽ የቱ ይታመናል። አይ ያታልቅስልብ ብዙ አትዘን በተለምንየከስተሳሪያግልሽ ስለመጣሽ በጣም አመሰግናለሁ። ያልደወልኩልሽ አንቺን ማውራት ስለማልፈልግም ሳይሆን ሳይቀር ነገር ግን አንዳንድ ነገሮች ማወቅ ስላለብኝ ያንን ነገር ደግሞ በግልጽ እንድትነግሪኝ እንድታወሪኝም ስለምፈልግ ማለት ዝም ብለን መራራቅ መተው እንችላለን። በሰላማዊ ሁኔታ እንዳልሽው እኔና አንቺ መለያየት እንችላለን። ነገር ግን የዚህ ነገር ምንጩ ምን እንደሆነ ማወቅ ስለምፈልግ፣ አንደኛ ነገር ባለፈው እያለቀሽ ስለነበረ ምንም ልመለስልሽ አልቻልኩም፣ ምንም ልነግረሽም አልቻልኩም። ምክንያቱም ደንግጬ ስለነበረ ያንን ነገር አልፏል። አሁን በተረጋጋ መንፈስ አንድ ጥያቄ ልጠይቅሽ ስለምፈልግ ነው እዚህ የቀረሁሽ። ምንድን ነው እነዚህ ፎቶዎች? ማን ይሰጣሽ? ምን ያደርግልህ? ለእነዚያ ፎቶዎች ማብራሪያ ሆነው የምትሰጠኝ ስንት ጊዜ ሆነክ? ድንጋጤ ነው እንደዚያ ሰፍ ፍጨረጨርክ የነበረው ስለደነገጥክ አይሁኑ ነገራቶችን ስትናገር ነበረው። ድንጋጤ ላይ ሆነ ነው አሁን ነው። እኔ የሚያለፈውን ነገር ማውራት ፈልጌ አይደለም ማወቅ ስለፈለግኩ ነው። ገባ አይደለ? ድንጋጤ ላይ ነበር። የሰው ሲደነግጥ እንደዛ ነው የሚያወረገር፣ ፍቷ እኔ ስደነግጥ እንደዛ ነው የሚያረገ። ደስ ስላደነጋገጠክ ችግር የለውም ምንም ተሰማሽ ምንም ይሄ ነገር ለእኔ በመስጠትሽ አንደኛ ነገር እኔ አልተዋረድኩም። እኔ ነፃ ያወጣሽ። የተዋረድኩ መስሎች የተዋረድኩ መስሎች ነበር። አያ በጣም የሚያስጠላ አስተሳሰብ እኔ ከአንተ የዚህን ፎቶ ምንጭ ገባ አይደል? ምንድን ነው የሚለውን ለማብራራት ነው እንጂ እንደት ነግረኝ እንጂ ምንድን ነው አንተ ማዋረድ አንተን አዋርጅ ምን ሰራለው? እንድትዋረድ ብፈለግልህ አንዳምት ሙሉ አብሬ ካልነው እኮ አሁን ላይ አብሬ ካልሆነ የሆነ ነገር ቢታይሽ ነው፣ የሆነ ነገር ብታይ ነው እንድጠረጠር ነገር፣ አሁን ከፌም ጋር ያላችሁም ነገር እያየው እንድጠረጠር እንድትል፣ ኢቭን እዚ መነሳት ምንም አግባብ የለም። አንተ ችግር አዳንጭኛ ምንድነው? ጥድፍ ጥድፍ፣ አሁንም መተሽ እኮ ሪያልሽ እኔ በሰላም ይኸውልሽ የጠራሁሽ አይደል

እንደዚህ ምንቅርቅር ላይ አይደለም፣ ምንቅርቅር ላይ አይደለም። ነገሮች ምንም ትዝ አላሉኝም፣ ትናንትና። እሺ እንኳን ሆነ በቃ እኔ አሁን ለዚህ ጥያቄ እንድትመልሽልኝ ነው የጠራሁሽ፣ ሌላ ወሬ እንድትወሪ አይደለም እኮ። ኬት እንዳመጣሽው፣ ኬት እንዳመጣሽውና ማን እንደሰጠሽ እንድትነግሪኝ። ምን ያደርግልሃል? ምንድን ነው መፍትሄ? መፍትሄ ቢሆንማ ያኔ ቆመ መከራከር ትችል ነበር። ያኔ ፎቶ ምንድን ነው ስለ በግልጽ እንዲህ ነው እንዲያ ነው ብለን ማብራራት ትችል ነበር። አሁን ምንም የምነግርህ ነገር የለኝም ማን እንደሰጠኝ ማ ነው እንድልህ? ነው ታውቂዋለሽ። ለምን ደምደባበቂ? ለምን ምክንያቱም ላንቺ ደስታ ብሎ ነው ይሄንን ነገር ያደረገው። ላንቺ ይሁን ጀመር እኔ የማላውቅ ነገር ነገር ምንጩ የዚህ ፎቶ ምንጭ የራስህ ፎቶ ነው። ማን ሊነሳህ ይችላል? ማ ነው ጠላትህ? ማ ነው ከጎንህ ያሉት? ማን ነው እንደዚህ አይነት ነገር ያደርግብኛል ብሎ የሚያስቡ አንተን አንድ ነገር ልንገርሽ፣ የዚህ ፎቶ ምንጭ ካንቺ እንጂ ከኔ በኩል አይደለም የመጣው እጂቢኬት እንደመጣ እንድትነግርኝ ነው የምፈልገው። ምን ሊያቃ አይችል። እኔ ብሆን ኖሮ ዩነሳ እኔ ላይ እንደዚህ ማድረግ የሚፈልገው ብዬ አስባል። መጀመሪያ ብቻን እረጋ ብለህ ማለት ነው ማነው እኔ ላይ እንደዚህ ማድረግ የሚችለው ብላ አስበሃል? እየጠየኩሽ ነው። ምንም ይዞ ለዚህ ጠራኸኝ? ሲጀመር ወደ ማንነት ተመልሰሃል። በቃ ብዬ ገባ አይደለም ቢያንስ ሰላም ለማወር ነው ከኔ ጋር አይደለም። ህይወት የተረጋጋ እንዲሆን የፈለከው፣ ሰላም፣ ሰላም፣ ሰላም እንዲወርድ አንቺ እያደረግሽ ነው። አንቺ እያደረግሽ ነው። ሰላም እንዲወርድ እያደረግሽ ነው ነበር አይደለም። እንገመታለን ገባህ አይደለ? እኔ እዚህ ጋር ከሱ ጋር ምንም ያደረኩት ነገር የለም። ሊጋባ ያልቻለው ነገር ጓደኛ ነው ያንተ ጓደኛ ስለሆነ በጣም ታስመስላላችሁ ሁለታችሁ። ማይ አንደኛ ነገር ይኸውልሽ፣ ይህንን ነገር ልጠይቅሽ ነው እኔ ጠራኸኝ ማለት ልሄድ። ምክንያቱም ገና ካንተ ጋር እንደዚህ ከቆየኝ ብዙ ቃል ማርያምን የሰጠኝ ሰው አላቅም። በማርያምን የሰጠኝን ሰው አላቅም። ምክንያቱም ህጻን ልጅን ያቀበለ ሶ ማን ላከው? ማን ላከው? ህጻን ልጅን እንዴ ነው ብዬ ልልከው አልችልም። ማን ነው ካላመጣ ብዬ አላስፈራረም። ትልቅ ሰው ቢሆን ላወራው እችላለሁ። አንተ እዚህ ጋር ገባህ አይደል? ፎቶ ማን ነው የሰጠሽ የሚለውን እንጂ ለኔ ለማብራራት ዝግጁ አይደለም። ሁሌ በቃ ጥፋትክን ለመሸፈን ትሞክራ ምን ምንም ያጠፋሁት ነገር የለም። ምንም ያጠፋሁት ነገር የለም። ጥፋትክን ጥፋትክን ጥፋት ነው እየሰራኸው እዚህ ካንቺ በፊት ስለሆነ ምንም የሚያሳስበው ነገር አይደለም። ምን ልበልህ ካንተ በፊት የሆነ ነገር አይመለከተኝም ግን ደግሞ ሁሌ የሚለዩን ያለ ቃላቶች መደጋገም በጣም ነው የሚያስጠላው ገባህ አይደለው እኔ አሁን ላይ ተጽዕኖ እየፈጠረብሽ ነው አንቺ ላይ እኔ ላይ አሁን ላይ አልፈጠረብኝም እግዚአብሔር ይመስገን ቢፈጥርብሽ አሪፍ ነበረ ይሄ ፍሬምም እየመጣ ነው እስቲ የዚህ ምንጭ ከሁለት አንዳቹ ካልሆነ ይሁልሽ አንቺም የኔን የኔን ድክመት የኔን ድክመት ፈልገሽ ካልሆነ በስተቀር ድክመትህን ልንገር አይደለ ድክመትህ ከሆነ መናገር ትችል ይችላል ሁሌ እነግርሻለሁ። አንድ ነገር ልንገርሽ፣ ሁሌ የማይጠቅምሽን ነገር ወደ ሚዲያ ይዘሽ እየመጣሽ ነው ያለሽው። ሁሌ ሁሌ የኔን ክፍተት የኔን ጉድለት። አንተ እንደዚህ ያደረግህ፣ ከአንተ እንደዚህ ስለመጣ አመሰግናለሁ በመጀመሪያ አለን እግዚአብሔር ይመስገን። እየተጨቃጨቃችሁ ነው ዛሬ ሁሉ ይሄው። እኔ ማርያም ነስጠልኝ ነገር ቢኖር እኔ ከእሱ ጋር እኔ ልጨቀጨቅ አይደለም የጠራሁት። ነገር ግን እሷ ሁሌ መንዛዛት ትወዳለች፣ ትንዛዛለች። ቶ ችግር የለውም። ግን መጠየቅ ስለምፈልግ አንተንም ይህንን ፎቶ የሰጠሀት አንተ ነህ። ጭራሽ ፎቶ ይዘህ መጣህ። ሌላ አሁን ሌላ ወሬ ሌላ ትርፍ ወሬ ሌላ ነገር እንድትወራ አልፈልግም። ይሄድና ምንም እንጨርሰው ነገር የለም። ያንቺም ጉዳይ ነው ጉዳይ ቢሆን ኖሮ አሁን ላይ ጉዳይ ጥሩም ሰራው መጥፉም ሰራው ለራሴ ነው። አንተ የሚመለከት ነገር አይደለም። ነገር ግን ይሄን ፎቶ ምክንያቱም ካንተ ውጭ ልጅቷ የሚያውቃትም የለም የሚገናኛትም የለም የሚተዋወቃትም ሰው የለም አመንካረል ስተምጥ ደሸም እኔ እኮ መጀመሪያም ማልካልኩም ባይዘ ክጄ ምናምን እንደዚህ ምናምን ይቅርታ አድርጊልኝ ምናምን አላልኩም። እኔ ነኝ ከእነ ማንነቴ መቀበል ከቻለች ትችል ነበር። ነገር ግን መቀበል አልቻለችም። የራሷን ችግር የቆየ ፎቶ ነውና ነገር እያልክ ነበር። የቅርብም ፎቶ ላይመጣለች ይሄ ፎቶ የቆየ ከሆነ ስለቆየ ፎቶ ምናልባት ከመሰለው ማለት ይሄ ፎቶ እንትን የሰጠሃት ነው? አንተ ነው ላክላት? ነው፣ ለማን ለእሷ? እየነገርኩህ ነው። ማለት ምን ማለት ነው? አሁንም አዲስ ፎቶ አለ ነው? ምን ማለት ነው? አልገባኝ፣ አስረዳኝ። ስለዚህ ፎቶ አሁንም አለ። ስትማግጥ ትርፍ ወሬ እንደውራ ማለት ይህ ፎቶ አንተ ነው የሰጣት ማለት ነው። ሌላው ችግር የለም። ሌላውን ፋይል አውጣ ችግር የለውም። ነገር ግን ይህን ፎቶ አንተ ጋር ነበረ አንተ ሰጠሽ ችግር ላይ ያመጣብኛል ፎቶ አይደለም ኤፍሬም፣ ይሄ ሁሉ ነገር የተጠነሰሰው ባንተ ነው። ይህን ነገር የተደረገውን ባንተ ነው። አሁን አንተ ለምንድን ነው እንደ ሀቀኛ ዚች ጋር መተፉ? እኔ ይኸውልህ፣ እሺ፣ አይደለም፣ ችግር የለውም የሆንኩትን ሆንኩኝ ሁሉም ነገር ሆንኩኝ። ሚስት ጋር ያለ ፎቶ መሰለህ እንደ ጀብድ ዘመጣሁ። ይኸውልህ፣ ሚስቴ አይደለችም

ይሄንን ብቻ መልሰልኝ ሰዋል ትፈልጋው አይደል? እኔ የምፈልገው ምን ማለት ነው? ፎቶ ሲጀምር ፎቶም እንዲደርሰኝ አልፈልግም። ሕይወቴም እንደዚህ አይበጣበጥም ነበር። ፎቶ ባይኖር።

ኢፋ ምን ሆነህ ነው? በጣም ወጥ እየረገጥክ ነው። ኤፍሬም በጣም ላይ እንደዚህ እራስህን ቆልለህ እንኳን ልቆልህ። ተረጋጉ፣ መስማት ከቻላችሁ ተረጋጉ። ኤፍሬም አንድ ጥያቄ ትመለሳለህ። አንደኛ ህይወቴን ነው የበጠበጥከው፣ ሁለተኛ ደግሞ በማይመለከተ ነገር ነው የገባው፣ ሶስተኛ ደግሞ እንደሴት ወሬ እንደዚህም ሴት ብቻ ናት ወሬ የምታወራው። ልክ እንደ እሷ ማለት መባለግን ባለኩኝም አልባለኩኝም። እሺ፣ አንተ ሴት ወሬ በየደረስክበት ሶ እንደ ጓደኛ አይተሃት መስሎ ከተናገርክ

አንተ ማን ነህ? ምንድን ነህ? የሁለታችሁን ጓደኛ ለምንድን ነው እንደሴታው ሴት ወሬ የምታወራው? ለቃላቶቹ ከአንተ በትክክል ሰው ማናገር ከቻልክ፣ በትክክል አናግር። የተገበርከው ነገር ነው። የተገበርከው ነገር ነው። እስካሁን ዝም ብዬ ካለሁ ምንም ቃል እንድታወጣ አልፈልግም። እባክሽ ስማ፣ ዝም ብለህ እንዲህ ባለ አይደለም። በጣም ወራዳ ሰው ነው። አንተ በጣም ወራዳ ሰው ነህ። ለከት ያለህ ከአሁን አንተ አንተ በራ አንተ በቃ አከበርከኝ፣ እኔን እንትን አደረግከኝ፣ አኮራኸኝ። ፎቶ ልከህ አኮራኸኝ። ስለማከብር ነው እ ስለማከብር አከበርከኝ። እኔን እያዋረድከኝ አከበርከኝ። አዎ አከበርኩ። ኤፍሬም፣ ምን ልትሆን ነው? እሱ አሁን እረጋ በለው። እኔ አሁን ለመጠይቅህ ነገር ለምንድን ነው አንተም ዝም በል፣ መልስ መልሰውን ነገር በቃ

እስቲ ንገራት አንተው፣ እንደሆነ ንገራት። እኔ ነኝ የላኩት በላት፣ እኔ ነኝ የላኩት በላት። እኔ ባይዙ ወንድነቴንማ አሳይቻለሁ። ከዚህ በላይማ ወንድነቴን ላሳይቻለሁ። ይፋ ምታወራው ነገር ካለ ምትናገረው ካለ ነገር

ምንኛ ያለው ያንቺ ትዝታ ዘውትሪ ታየኛል መላው ቁመናሽ